ያው ዛሬ ስንጠፋ እንዳይጨንቃቸው ብዬ ነው። በኋላም ቀጠሮ አለና ወይ ሰዓት ደግሞ እየደረሰ ነው። በኋሉ እንግዲህ አዞብኛል ትናል አይቀርልኝ በጣም ብሞት እኮ ነው ሐኪም ቤት አሌለም። ግን ከበደኝ ማታ በስ አልኩ እኮ እንደታመምክ የገባኝ ሐኪም ቤት እንሄድ ስል በአንዴ እሺ ስትለኝ ነው።

ማታ እንቅልፍ አልተኛሁም። ትንሽ ነው ግማሽ እንጀራ አድርጊ እኮ ነው ያመጣሁት። ይህን መጨረስ እንዴት ይከብዳል። ቆይ መጀመሪያ እስኪ እንሂድ እዚያ ሐኪም ቤት። ምኑን ተኛት እኔ አሳካኝ ማታ በቃ ደም ስሰጥ ብቻ ነው። ነቀልሺው ነው ያልኩት። አ ደግሞ ታወራለህ። አይኑን ጨፍኖ ያዘው ሲዘው መለገስ መጀመር እራሱ አለብን። ምኑን ትለግሰዋለህ? ወሰዱት እኮ እረሳችሁት እኮ ወይኔ። የምር ኪሎ ራሱ ቀነስክ እኮ አይታላ፣ ማርያምን አምስት ኪሎ ነው ምናምን ነው። ሰው እንዴት በአንድ እንደዚህ ሊወልቅ ይችላል? በጣም ነው አራት ኪሎ ስታይ ክቡ ነው ያልኩት። መቀነስ እኮ አሪፍ ነው በጣም ክብደት ጨምረ ስለነበር ግን ምን አለ መሰለክ

መነሳት ያለብኝ ጠዋት በኢትዮጵያ ሶስት ሰዓት ነበር ማለት ነው። ከዛኔ ስንት ብነሳት ጥሩ ነው? ስድስት ሰዓት ለስድስት ሰዓት ሰላሳ ደቂቃ ማለት ነው። ከዛን ብሎ ብሰራለው ብያሰብ ተች ፊቴን መታጠቢያ ለምን ለ የሮክን ወደ ሰዳት ማለት ነው ሰዳትንዘዳ